ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት በጣም ብዙዎቻችሁ በተለይ በጥርስ ሕክምናው ዘርፍ ክራውን ወይም ደግሞ ቬኒር ሲባል ትሰማላችሁ። ክራውን እና ቬኒር ማለት ምን ማለት ነው? እንደዚህ ውስጥ ደግሞ ክራውን እና ቬኒር መቼ ይመረጣሉ? በተለይ በተለያየ የጥርስ ችግር ወይም ደግሞ በጥርስ ሕክምና ጉዳዮች ወደ ክሊኒክ ስትመጡ እንደ ህክምና አማራጮች ከምናቀርብላችሁ ነገሮች መካከል ክራውን እና ቬኒር ይጠቀሳሉ። ክራውን የት ጋር እንጠቀማለን፣ ቬኒርን ለምን ጊዜ እንጠቀማለን የሚለውን በዚህ ዝግጅት እናያለን። ክራውን እና ቬኒር ሁለቱም የሰው ሰራሽ ጥርስ አይነቶች ናቸው። ልዩነታቸው ቬኒር ብለን የምንጠራው ግማሽ ክራውን ወይም ደግሞ ጥርስ ላይ የፊት ለፊተኛው ክፍል ላይ የሚለጠፍ የአርቲፊሻል ጥርስ አይነት ነው። እንደዚሁም ደግሞ ክራውን ብለን የምንጠራው ሙሉ ለሙሉ ጥርሱን የሚሸፍን የአርቲፊሻል አይነት ነው። ቬኒር፣ እንዲሁም ደግሞ ክራውን ከተለያየ የአርቲፊሻል ጥርስ አይነቶች ወይም ደግሞ ግብአቶች ይሰራሉ። በተለይ ዚርኮኒያ፣ ኢማክስ፣ እንዲሁም ደግሞ ፖርስሌን ሲባል ትሰማላችሁ። እነዚህ ፕሮዳክቶች ወይም ደግሞ ኢንግሪዲየንቶች ለክራውንም ለቬኒርነትም ይውላሉ። ይሄ በተለይ ታካሚ የሚፈልገው የህክምና አይነት ምክንያት በማድረግ ወይም ደግሞ እዛ ላይ መሰረት በማድረግ ነው ታካሚዎች እንዲመርጡ የምናደርጋቸው። እንደዚሁም ደግሞ እኛ የራሳችንን የህክምና እውቀት ወይም ደግሞ ህክምናው ያለበትን ወይም ደግሞ ልዩነታቸውን ለታካሚው በማሳወቅ ታካሚው እንዲመርጥ እናግዛለን። ክራውን ብለን የምንጠራው በተለያየ የጥርስ ችግር ምክንያት ሰዎች ሊያደርጉት የሚችል የአርቲፊሻል አይነት ነው። ቅድም እንዳልኳችሁ ክራውን የሚያደርግ ጥርስ ወይም ደግሞ ክራውን ወይም ደግሞ መሸፈን ያለበት ጥርስ ሙሉ ለሙሉ ጥርሱ ይቀረጻል። ያ ማለትም ከፊት ለፊት፣ ከኋላ፣ ከጎን እንዲሁም ደግሞ የመርገጫ ወይም ደግሞ የመንከሻ ክፍሉ ይቀረጻል ወይም ደግሞ እንዲያንስ እናደርጋለን። ይሄን ስናደረግ በተለይ የውስጠኛው ክፍል ወይም ደግሞ በተለይ ፐልፕ ብለን የምንጠራው እንዲሁም ደግሞ ዴንቲን ብለን የምንጠራው የጥርስ ክፍሎች ጉዳት እንዳይደርስባቸው በጥንቃቄ መደረግ አለበት። ይሄ በተለይ ብዙ ሰዎች የስር ሕክምና እንዲያደርጉ ከሚያስገድዱ ምክንያቶች መሃል በትክክል ባልሆነ መልኩ ወይም ደግሞ በተገቢ ባልሆነ መልኩ የሚቀረጹ ጥርሶች ሴንሲቲቪቲ ወይም ደግሞ ለቀዝቃዛ፣ ለትኩስ፣ ለነፋስ ነገር በተለይ የአርቲፊሻል ጥርስም ተሸፍነው እያለ የህመም ስሜት ሊያመጡ ይችላሉ። እነዚህ በተለይ በተገቢው መልኩ ወይም ደግሞ በመጠኑ ወይም ደግሞ በበቂ ሁኔታ ጥርስ ካልተቀረጸ ሊከተል ወይም ደግሞ ሊያስከትል የሚችለው ነገር ነው። ስለዚህ ክራውን ከመደረጉ በፊት ጥርሱ በሁሉም አቅጣጫ ይቀረጻል። እንደዚሁም ደግሞ ክራውንን ማድረግ ያለባቸው ጥርሶች አሉ። ለምሳሌ የጥርስ ስር ህክምና የተደረገላቸው ጥርሶች፣ እንዲሁም ደግሞ ከፍተኛ ጉዳት ወይም ደግሞ ስብራት የደረሰባቸው ጥርሶች በተለይ ፖስት ኤንድ ኮር ብለን የምንጠራው ህክምና አለ። ይሄ ከፍተኛ የሆነ ስብራት ያላቸው ጥርሶች ክራውን መሸከም እንዲችሉ የምናደርግበት መፍትሄ ወይም ደግሞ ክራውን መሸከም እንዲችሉ የምናደርግበት የህክምና አማራጭ ነው። እንደዚሁም በተለይ ከፍተኛ የሆነ የጥርስ መቦርቦር ያላቸው ጥርሶች እንደዚሁም ደግሞ ሙሌታቸው ም ትልቅ የሆነ ጥርሶች ክራውን ወይም ደግሞ ጥርሳቸው ሙሉ ለሙሉ መሸፈን መቻል አለበት። ይህንን ክራውን ወይም ደግሞ ሙሉ ለሙሉ የጥርስ መሸፈን እነዚህ ችግሮች ካላገኙ በጊዜ ሂደት የጥርሱ ጉዳት እየጨመረ እንደዚሁም ደግሞ ጥርሱ እየተሰበረ እንደዚሁም በጊዜ ሂደት ሙሉ ለሙሉ ጥርሱን ልታጡ ትችላላችሁ። ስለዚህ እነዚህ ችግሮች ያሉባቸው ሰዎች ክራውን ወይም ደግሞ አርቲፊሻል ጥርስን ማድረግ ይኖርባቸዋል ማለት ነው። ቬኒርን በተመለከተ ቬኒር በነገራችን ላይ ኤስቴቲክ ከሚባለው ወይም ደግሞ ሰዎች የውበታቸውን ወይም ደግሞ እይታቸውን ለማስተካከል የሚጠቀሙት የሕክምና አማራጭ ነው። ይሄ ቅድም እንዳልኳችሁ የፊት ለፊቱን የጥርስ ክፍል ብቻ የምናለብስበት ወይም ደግሞ የምንሸፍንበት ነው። እንደዚሁም ደግሞ የሚቀረጸውም የጥርስ ክፍል የፊት ለፊቱ ብቻ ነው። አንዳንድ ጊዜ ደግሞ ጥርስን ሳንቀርጽ የምንሰራቸው የቬኒር አይነቶች አሉ። ሳይቀረጽ ምንም ነገር ሳይቀረጽ የምንጠቀማቸው የቬኒር አይነቶችም እንደዚሁ አሉ። በተጨማሪ ግን በአብዛኛው ጥርስን በተለይ የተለያዩ የአቋም ወይም ደግሞ የአቋቋም ችግር ጥርስ ሲኖርባቸው ያ ማለትም የተወላገደ ጥርስ ሲሆን በጣም ክፍተት ያላቸው ጥርሶች እንደዚሁ በቬኒር ሊሸፈኑ ይችላሉ። በተለይ የክፍተታቸው መጠን ግን ቢያንስ ወይም ደግሞ በጣም በዛ ቢባል ከ2.5 ሚሊ ሜትር በላይ መሆን የለበትም። እንደዚህ አይነት ክፍተቶች ወይም ደግሞ ከዛ በላይ ያሉ ክፍተቶች በብሬስ ሕክምና ቢስተካከሉ ተመራጭ ነው። እንደዚሁም ደግሞ የጥርስ ቀለም ብሊች ተደርጎ ወይም ደግሞ የማንጣት ሕክምና ተደርጎለት መንጣት ያልቻለ ጥርስ በቬኒር መሸፈን ወይም ደግሞ ቀለሙ አስጠሊታ ወይም ደግሞ ጥሩ ያልሆነ ቀለም እንዳይሆን በምትመርጡት የቀለም አይነት ቬኒር ወይም ደግሞ የሚለጠፈውን የአርቲፊሻል ጥርስ አይነት ማድረግ ትችላላችሁ። እንደዚሁም ደግሞ በጣም በመጠኑ የተሸረፉ ወይም ደግሞ ትንሽ የተሸረፈ ጥርስ በተለይ ቀጥታ የሆኑ ሙሌቶች የተሸረፉ ጥርሶች ላይ የመቀመጥ ዕድላቸው በጣም አናሳ ነው። እንደዚሁም ደግሞ ክራውንም ለማድረግ ደግሞ በጣም መቅረጽ ይኖርብናል። ስለዚህ ጥርሱን እንዳንጎዳው ቬኒር ወይም ደግሞ በአጠቃላዩ ይሄ በትንሹ የተሸረፈ ወይም ደግሞ መጠነኛ ሽርፋት ያለውን ጥርስ በቬኒር መሸፈን ያስችላል። ስለዚህ አንድ ሰው ወደ ክሊኒክ ከመጣ በኋላ ቬኒር ነው ማድረግ ያለብኝ ወይስ ደግሞ ክራውን ነው ማድረግ ያለብን የሚለውን አይ ቲንክ መረጃ ሰጥቷቸዋል ብዬ አስባለሁ። እንደዚሁም ደግሞ የተለያዩ ማቴሪያሎች አሉ የቬኒርም የክራውንም። እነዚህ ቅድም እንዳልኳችሁ እነዚህ ዚርኮኒያ፣ እንዲሁም ፖርስሌን፣ እንዲሁም ደግሞ ኢማክስ ብለን የምንጠራቸው ማቴሪያሎች በጣም ውበት ያላቸው ተፈጥሯዊ ጥርስን የሚመስሉ ነገር ግን ከክፍያ ወይም ደግሞ ከገንዘብ አንጻር ስናያቸው ሶስቱም የተለያየ አይነት የገንዘብ አማራጭ ወይም ደግሞ የክፍያ አማራጭ ያላቸው ናቸው። በዚህ ዝግጅት የክራውንና የቬኒር ጥቅሞችን ወይም ደግሞ የትኞቹ ጥርሶች ላይ ማድረግ እንዳለባችሁ፣ እንደዚሁም ደግሞ ስትመርጡ ለምን መምረጥ እንዳለባችሁ፣ የትኞቹን ማቴሪያል መምረጥ እንዳለባችሁ መረጃ አግኝታችኋል ብዬ አስባለሁ።